ስለ ዝነኛዋ ዳናዊት መክብብ ያልተሰሙ አምስት ሁነታዎች። ሰላም ሰላም፣ ዳናዊት ነን ማለት የሀበሻ ምርጥ አምስቶች ነን። ዛሬ ስለ ዝነኛዋ ዳናዊት መክብብ ያልተሰሙ አምስት ጉዳዮችን ይዘን መተናል። ይህ ስም ለአብዛኞቻችን አዲስ አይደለም። ምክንያቱም በኢንስታግራም ከ900 ሺህ በላይ ተከታይ ስላላት በቃና ቴሌቪዥን ላይ ካለፉት ስድስት አመታት ጀምሮ በሃሽታግ ታይምስ ላይ ስንመለከታት ስለኖረች ቀበጥና ቆንጆ ዘናጭ ሴት ስናስብ በአይምሯችን የሚመጣው ይሄ ስም ነውና፣ ከዛም አለፍ ሲል ካካ ነው እሱ ስትል በጭስ መካከል ስለተመለከትናት እንስት ብንጠየቅ ያለ ጥርጥር የምንጠራው ስም ይሄ ነውና ነው። ታዲያ በዛሬ ቪዲዮአችን ስለ ዝነኛዋ ያልተሰሙ ምናልባት ቢሰሙ እንኳን ያልተስተዋሉ አምስት ጉዳዮች ይዘን መጥተናል። እስከ ቪዲዮው ፍጻሜ ድረስ በመመልከት የምናስቃኛቸውን ምርጥ ጉዳዮች እንዲመለከቱ እንጋብዛለን። ይህ የሀበሻ ምርጥ አምስት ነው። ደስተኛ ትውልድና እድገቷ። ዳናዊት መክብብ የተወለደችው በሰሜን ትግራይ ክልል አዲግራት በተባለች ከተማ ነበር። አዲስ አበባ አድጋ በባህርዳር ዳር ዩኒቨርሲቲ ጥቂት የጨርቃጨርቅ ዲዛይን ትምህርቶችን ወስዳለች። በኋላም ወደ ሸገር በመመለስ በዩኒቲ ዩኒቨርሲቲ በግብይት አስተዳደር ተመረቀች። ዝነኛዋ አዳዲስ ነገሮችን መሞከር ትወዳለች፣ እንዲሁም ቀንደኛ የፋሽን አፍቃሪ ናት። ታዲያ ዝነኛዋ እድል ሲሰምርላት በለስ ስትቀናት ቃና ለተባለ የመዝናኛ ቴሌቪዥን የጋዜጠኝነት ስፍራ በእሷ ልክና መጠን ልክ ተሞሽሮ አገኘች። እዚህ ጋር ስለ ቃናና ስለ ዳናዊት ትንሽ እንበላችሁ። ቃና ቲቪ በአፍጋኒስታን ትልቁ የሚዲያ ኩባንያ ሞቢ ሚዲያ ግሩፕ የተያዘ የኢትዮጵያ የሳተላይት ቴሌቪዥን ጣቢያ ነው። ከሶስት ሞቢ ሚዲያ ግሩፕ ድርጅቶች ጋር በመተባበር በሶስት ኢትዮጵያውያን ስራ ፈጣሪዎች የተቋቋመ ሲሆን በይፋ ስራውን የጀመረው እንደ አውሮፓ አቆጣጠር ኤፕሪል 20 ቀን 2016 ነበር። ቃና ቴሌቪዥን የውጭ ይዘት ያላቸውን ተከታታይ ድራማዎች ወደ አማርኛ ተርጉሞ የሚያስተላልፍ ብቸኛው የሀገራችን ቻናል ነው። በዚህም በኢትዮጵያ ውስጥ በጣም ተወዳጅ የቴሌቪዥን ጣቢያ ሆኗል። ታዲያ የቴሌቪዥን ጣቢያው በፕሮግራም ይዘት ውስጥ ካካተታቸው አራት ዝግጅቶች መሀል አንዱ ደግሞ የቅርብ ጊዜ ሙዚቃዎችን የሚዳስሰው ታዋቂ ዝነኞችንና ተጽዕኖ ፈጣሪ ሰዎችን የሚያሳየን የሀገር ውስጥ ምርት መዝናኛ ትርኢቶችን የሚያስኮመክመን በዳናዊት መክብብ የሚቀርብልን ሀሽታግ ታይም ይጠቀሳል። ታዲያ ዝነኛዋ በዚህ የዝግጅት ቅርጽ ውስጥ እጅግ ማብራት የጀመረች ሲሆን ለመጀመሪያ ጊዜም ከህዝብ ጋር የተዋወቀችው በዚህ ዝግጅት በኩል ነበር። አራተኛ ዳናዊት ወይስ ወላንሳ? ቤተሰብ የራሱን ክፍያ በራሱ ፍላጎት የመጥራት ዝንባሌ አለው። በእርግጥ የስም መጥፎ የለውም፣ የስራ እንጂ ቢባልም ቅሉ አንዳንዶች አብዛኛውን ከቤተሰብ የሚገኘን ወይም በተለምዶ የቤት ስም የሚባሉትን ስሞች አይወዱም። ወላንሳ የሚለውን ስም ያገኘችው በዚሁ ልማድ መሰረት ቢሆንም የአባቷ እናት ስም ነበር። ወላጅ እናቷ ዳናዊት ብላ ብትጠራትም ትምህርት ቤት ለማስመዝገብ በሄደችበት ወቅት ወላጅ አባቷ አሻፈረኝ ብሎ ወላንሳ ብዬ አስመዘግባታለሁ በሚል አቋሙ ቢቀጥልም በቤተ አዝማድ ተለምኖ ዳናዊት ብሎ አስመዘገባት። አሉ አሉ ነው ታዲያ። በእርግጥ የቃና ቴሌቪዥን ሕግና ደንብ ሆኖ ዝነኛዋ በየትኛውም የቴሌቪዥን ጣቢያ ላይ ቀርባ ኢንተርቪው መደረግ ባለመቻሏ ከራሷ ከዝነኛዋ የሰማነው ጉዳይ ባይኖርም ጋዜጠኛ ሰይፉ በሬዲዮ ጣቢያው በኩል በአንድ ወቅት ከዚህ ጉዳይ ጋር ተያይዞ ከራሷ ከዝነኛዋ ጋር በስልክ አውርቼ ያገኘሁት መረጃ ነው ብሎ ይፋ አድርጎታል። ዞሮ ዞሮ ዳናዊትም ትሁን ወላንሳ ለውጥ የለውም የሚሉ አንዳንድ ተመልካቾች አይጠፉምና ስም ከመቃብር በላይ ይውላል የሚለውን የጥንት ብሂል አስታውሰን ወደ ቀጣዩ እውነት አልፈናል። ሶስተኛ የፍቅር ህይወቷ ዝነኛዋ ዮናስ ከሚባል ወጣት ጋር በፍቅር የቆየች መሆኑን የማህበራዊ ሚዲያ ማህበርተኛ ሁሉ ያውቃል። ምንም ባይቆዩም ቅሉ ከዱባይ እስከ ሞምባሳ ያልረገጡት ቦታ አልነበረም። ያጣፍጥላቸው ብሎ ተመልካች መርቆ ሳይጨርስ ለማደኞቹ ብሮካፕ የሚሉትን አደረጉ፣ ተለያዩ ነምለ ከዛም ቆንጆ ተሆኖ ምንጠፍቶ ሆንና በማህበራዊ ገጿ በኩል አንድ ሸበላ ተከሰተ ፍቅር ላይ መሆኗን ይፋ አድርጋ ፎቶዎችን ፖስተች ፖሳሰተች። በፍቅራቸው ላይ መንፈቅ ሳይጠባ፣ እዚህ ጋር ደግሞ መንፈቅ ይጠባል እንዴ የሚል ተመልካች አይጠፋም። እኔ ግን መልስ ሳልሰጥ እቀጥላለሁ። እናም መንፈቅ ሳይቆዩ ተለያዩ። ከዛ ጊዜ አንስቶ ምንም አይነት ይፋዊ የፍቅር ግንኙነት ውስጥ ራሷን ያልከተተች ዝነኛዋ ልክ እንደ ዮብ እግዚአብሔር ሰጠ እግዚአብሔር ነሳ ብላ ከማህበራዊ ሚዲያ ላይ ይህ የፍቅር አጋሯ የነበረባቸውን ፎቶዎች ሁሉ ሙልጭ አድርጋ ጠፋች። ፎቶ ደልታለው ለአንተ ስል ለአንተ ስል ከልቤ አውጥቼ እጥልህ ይመስል ብሎ ከፎቶ በታች የቆመተውን ኮማች እግዚአብሔር አይታረቅ እያለን ወደ ቀጣዩ እውነት እንሸጋገራለን። ሁለተኛ፣ ወራዊ ገቢዋ ዝነኛው በመዝናኛ ጋዜጠኝነት በቃና ቴሌቪዥን ውስጥ ለመጀመሪያ ጊዜ ስትቀጠር የመጀመሪያ ደሞዛ ሺህ ብር ነበር ይላል መረጃችን። እንደ አንዳንድ አንድ ቻናሎች ውስጥ አዋቂ ላለ ማለት ነው መረጃችን የሚለውን ቃል እየተጠቀም ነው። እናላችሁ በሺህ ብር መነሻ ደሞዝ ተነሳ አሁን ላይ የ80000 ብር ይወር ነች ተኛነች። አይግራማቹ ይባስ ብላይ የምትነዳው ያ ሚሊዮን ብር መኪና ነው። እንዴት ለነነግራችሁ ማይደል ድርጅቷ ቃና ቴሌቪዥን በሺህ ብር መነሻ ደሙዝ የቀጠራቸውን ዳናይትንና ሌሎች አዘጋጅና አቅራቢዎችን በሙሉ ገና ከጀምሩ ሲቀጥራቸው ያልታሰበ ሲሳግ የሚባለውን አስቦላቸው ነበር። ወደ ዱባይና ደቡብ አፍሪካ ልኮ ካሰለጠናቸው ባለሙያዎች ወደ ሸገር ጠርቶ እንዲማሩ ካደረጋቸው በኋላ ህይወታቸውን ተአምር በሚባል ፍጥነት ይቀይርላቸው ጀመር። ወዳጄ ስኬት ማለት በትክክለኛ ሰዓት ትክክለኛ ቦታ ላይ መገኘት ነውና ዳናይት ስኬትን በላይ በላይ ታጣጥመው ነበር። በአንድ ጊዜ የሀብትና የዝና ማማ ላይ ቁጭ ያለችው ዝነኛዋ በወር አራት የሰላሳ ደቂቃ ሾ በማዘጋጀት ብቻ በወር 80 ሺ ብር ትሰበስባለች የሚለውን እውነታ ስንሰማ አጃኤብ አስባለንና ካልተሰሙ እውነታዎች ጎራ ቀላቀል ነው። አንደኛ የዓለም የጤና ድርጅት አንድ ጊዜ ሺሻ ማጨስ አንድ መቶ ሲጋራዎች ከማጨስ ጋር ተመሳሳይ እንደሆነ ይገልጻል። ታዲያ ዝነኛዋ ዳናዊት መክብብ ይህንን ተአምራዊ ጉዳይ በኢንስታግራም ላይቭ ገብታ ያሳየችን ብቸኛዋ ኢትዮጵያዊት ዝነኛ መሆኗን የምናውቀው ስንቶቻችን ነን? ዳናዊት መክብብ ከጓደኞቿ ጋር በመሆን ታጨስ የሚያሳየው ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ተለቆ የአንድ ሰሞን መነጋገሪያ ሆኖ ሰንብቶ ነበር። ምናልባት ያ የዕለት ተዕለት ልምዷና የግል ሕይወቷ ቢሆንም እኛ ከዛ ቪዲዮ ጀርባ ያሉ አንዳንድ እውነታዎችን እናጋራችኋለን። ቦታው የጋደኛዋ ቤት ነበር። በአልኮል ሰክራ የነበረችው ዝነኛዋ ራሷን መቆጣጠር በማይችልበት ሁኔታ ውስጥ ሆና እንደነበር ቪዲዮን ያየ ሁሉ ሊመሰክር የሚችል እውነታ ነበረ። ሺሻውን ሲያጨስ የነበረው ወዳጇ በዳናዊት ኢንስታ በኩል በመግባት ያየነውን ሁሉ አሳይቶናል። ይህ ጉዳይ እጅጉን ረብሿት የነበረችው ዳናዊት መክብብ ለረጅም ሳምንታት ከማህበራዊ ሚዲያ ራሷን አግላ ቆይታ ነበር። ክብሯን የሀበሻ ምርጥ አምስት ቤተሰቦች ለዛሬ ያሰናዳንላችሁ የእስካሁኑን ይመስላል። ቪዲዮውን ከወደዱት ላይክ እና ሼር በማድረግ አጋርነታችሁን አሳዩን። መሰል ቪዲዮዎች እንዲያገኙ ደግሞ ቻናሉን ሰብስክራይብ ያድርጉ። በቀጣይ እንድንሰራላችሁ የምትፈልጉትን የዝነኛ ጉዳይ ወይም ሌላ ርዕስ ካለ በኮሜንት መጻፊያ በኩል ያጋሩን። በቀጣይ ምርጥ ቪዲዮ እስክንገናኝ ደግ ደጉን ከደጋጎች በላይ በጎ በጎውን ከበጎዎች እጥፍ ምርጥ ምርጡን ደግሞ ከምርጦች እኩል ተመኘንላችሁ።